በቂሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል አቃቤ ሕግ ክስ የመሰረተባቸው ሰዎች ማረሚያ ቤቱ ግፍ ፈጽሞብናል ሲሉ አቤቱታቸውን ለፍርድ ቤት አሰምተዋል። ቀደም ሲል ለፖሊስ የሰጠነው ቃል ከፍተኛ የማሰቃየት ተግባር ተፈጽሞብን የሰጠነው ነው ሲሉም ፍርድ ቤቱ ውድቅ እንዲያደርግላቸው ጥያቄ አቅርበዋል። 13ተኛው ተከሳሽ ዶክተር ፍቅሩ ማሩ ዛሬም አልቀረቡም። የማረሚያ ቤቱ ተወካይ ስለ እርሳቸው በቂ መረጃ እንደሌላቸው አስታውቀዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አማ ዝርዝሩን ልኮልናል። ንብረት በማውደም የቂሊንጦን ማረሚያ ቤት በእሳት በማቃጠል እንዲሁም 23 ታራሚዎችን በመግለልና የአሸባሪ ድርጅቶችን ተልእኮ ለማሳካት በሚል አቃቢ ሕግ በመደበኛው የወንጀለኛና የጸረ ሽብር ሕግ ክስ የመሠረተባቸው ተጠርጣሪዎች ዛሬ ፍርድ ቤት እንደቀረቡ ቅሬታቸውን መግለጽ የጀመሩት በልዩ ልዩ ሁኔታ ይመስላል። ተጠርጣሪዎቹ ችሎቱ ለመሰየም በሚያደርገው ክንው ላይ እያለ ፍርድ ቤቱ እንዲቀመጡ ሲያዛቸው ሊቀመጡ ፈቃደኛ አልነበሩም። ምክንያታቸውንም ሲያስረዱ በውጭ ያሉ የቤተሰብ አባሎቻችን ይግቡ የሚል ነበረ። የተወሰኑ የቤተሰብ አባላት እንዲገቡ ተደርጎ ችሎቱ ቀጥሏል። ተጠርጣሪዎቹ አቤቱታ ለማቅረብ እጆቻቸውን ለዳኞቹ ሲያሳዩ ፍርድ ቤቱ በበኩሉ በጠበቆቻቸው አማካኝነት አቤቱታቸውን በጽሑፍ ያቀረቡ በመሆናቸው ጠበቃ ከሌላቸው መካከል የተወሰኑት አቤቱታቸውን በቃል እንዲያቀርቡ እድል ሰጥቷቸዋል። አንዱ ተከሳሽ ተፈርዶባቸው ዘዋይ ወህኒ ቤት እንደነበሩ ገልጸው ማረሚያ ቤቱ እነዚህን ተጠርጣሪዎች ከሌሎች ታራሚዎች በተለየና ኢሰብአዊ ባሉት አያያዝ እንዳንገላታቸው ዘርዝረዋል። ቤተሰብ እንደሌላ ታራሚ እንደማይጎበኛቸው፣ ፀሐይ በቀን ሰላሳ ደቂቃ ብቻ እንዲያዩ እንደሚደረጉ ሌላውን ጊዜ ግን ተዘግቶባቸው ውለው እንደሚያድሩ ለፍርድ ቤቱ ተናግረዋል። ሌላ አቤት ባይ ደግሞ ከፍተኛ የሆነ የመብት ጥሰት ተፈጽሞብኛል። በምርመራ ወቅት ብርቱ ድብደባ ተደርጎብኛል። ከዚያም በላይ በዘር መዝሪያ ብልቴ ላይ ከባድ ነገር ታስሮብኝ ክፉኛ ስቃይ ተፈጽሞብኛል። በሰንሰለት ታስሬ ተንጠልጥያለሁ። ይህ ሁሉ ድርጊት ያደረሰብኝ ስቃይ ጠባሳው አሁንም በአካሌ ላይ ይገኛል። ከዚህ በፊትም የፍርድ ቤት ለማስረጃ ይህን ጠባሳይን በፎቶግራፍ ተነስቶ ማስረጃውን እንዲቀርብልኝ እንዲያደርግልኝ ጠይቄያለሁ ሲሉ በድጋሚ አቤቱታቸውን አቅርበዋል። ለፖሊስ የሰጡትን ቃልም ውድቅ እንዲደረግላቸው ጠይቀዋል። በዚህ መሀል አያሌ ተከሳሾች እየራሳቸውን አቤቱታ ለማሰማት በቁጣና በከፍተኛ ስሜት መጠየቅ ስለጀመሩ የችሎቱ ሂደት ሁከት ይታይበት ጀመረ። ዳኞቹና ጠበቆቹም ተጠርጣሪዎቹ ስሜታቸውን ገጥተው የፍርድ ቤት ስነስርዓት ህጎ የሚያዘው መሠረት ጥያቄዎቻቸውን በእርጋታ እንዲያቀርቡ እየነገሯቸው የችሎቱ ሂደት እንዲቀጥል ለማድረግ ሞክረዋል። በዚህ ወቅት ከቀረቡት አቤቱታዎች መካከል ፍርድ ቤት አቤቱታችሁን በጽሁፍ አቅርቡ እያለ የሚሰጠው ትዕዛዝ ለታራሚዎች ቀላል እንዳልነበረ ለማሳየት የቀረበ ይመስላል። እኚህ ተጠርጣሪ እንደገለጹት ለፍርድ ቤት ሊያቀርቡት የነበረው የጽሁፍ አቤቱታቸውን እዚሁ ፍርድ ቤት የጥበቃ ፖሊስ ነጥቋቸው ለአቃቢ ህግ እንደሰጠባቸው ለፍርድ ቤቱ አቤት ብለው የጽሁፍ አቤቱታቸውን ከአቃቢ ህግ ወደ ፍርድ ቤቱ እንዲደርስ አስደርግ ጠበቆች በበኩላቸው የደንበኞቻቸውን አቤቱታ ፍርድ ቤቱ የተለየ ትኩረት ሰጥቶ ተገቢውን ትዕዛዝ ለማረሚያ ቤት እንዲያስተላልፍላቸው ጠይቀዋል። ከዚህም በተጨማሪ በደንበኞቻቸው ላይ በተመሠረተው ክስ ሰፊ መቃወሚያ ስላላቸው ተለዋጭ ቀጠሮ ተሰጥቷቸው እንዲዘጋጁ ጠይቀዋል። ቀደም ሲል በነበረው ቀጠሮ ከሰላሳ ስምንቱ ተከሳሾች መካከል አስራ ሶስተኛ ተከሳሽ ዶክተር ፍቅሩ ማሩ ማረሚያ ቤቱ በቀደመው ቀጠሮ ለምን እንዳላቀረባቸው በጽሁፍና በበቂ ማስረጃ እንዲያስረዳና ዛሬ ይዟቸው እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም ዶክተር ፍቅሩ ዛሬም አልቀረቡም። ፍርድ ቤቱ ይህ ትእዛዝ ለምን እንዳልተፈጸመ ለማረሚያ ቤቱ ተወካይ ጥያቄ አቅርቧል። ተወካዩ እንዳሉት ትእዛዙ ለማረሚያ ቤቱ እንዳልደረሰ ገልጸው ስለ ዶክተር ፍቅሩ ማሩ ግን በቂ መረጃ የለኝም ብለዋል። ከችሎት በኋላ ያገኘዋት የዶክተር ፍቅሩ ማሩ ልጅ ዶክተር ሰላማዊት ፍቅሩ ማሩ አባቷ የት እንደሚገኙና በምን ሁኔታ ላይ እንዳሉ ጠይቄያት ነበረ። ዶክተር ፍቅሩ ማሩ ከአራት ወር በፊት ጥቁር አንበሳ በሳምባ ህመም ተኝቷል። አሁንም እዛው ነው ያለው። ከሁለት ሳምንት በፊት ትልቅ ኦፕራሲዮን ተደርጓል። የተወሰነው የሳምባው ፓርቲ ተበላሻው ተቆርጦ አሁን ሪካቨሪ ላይ ነው፣ ግን ስቲል በበሽታ ነው በምን ምክንያት ነው ህመሙ የተነሳው ታውቂዋለሽ አንቺ? አዎ ያው እኔም ሐኪም ስለሆንኩኝ ያለውን ነገር በጥቁር አንበሳ ሜዲካል ቦርድም በስዊድን ያዩት ራጁን ያዩት ሐኪሞች ግልጽ አድርገው ቡሎስ ዲዚዝ የሚባል የሳምባ በሽታ አየር የሚቋጥር በሽታ ነው። ይሄ ሳታውቅ ይሄ ከፈነዳ ሳምባ ኮላፕስ ያደርጋል፣ ይጨማደድና ይተኛልና አየር አይገባበትም ጭራሽ ሳንባ ሁሉ እንደዛ ሲተኛ ልብህንም ያኛውንም ሳንባ ፑሽ አድርጎ ሞር ህመም ያመጣል፣ ያሳምማል ማለት ነው እና በአንዴው ይሄ ኦፕራሲዮን ካልተደረገ ሰው ሞት ላይ ነው የሚደርሰው። የተከሰሱበትን ጉዳይ በተመለከተና ለእሷ የሚመስላትን ጨምራ ገልጻልኛለች። ክሱ ላይ ምን ይላል? ራሱን አሳምሞ ነው ሆስፒታል የተኛው ድርጊቱ ላይ አልገኝም ብሎ በምንም ተአምር ዓለም ላይ ያሉ ሐኪሞች በሙሉ ይሄንን መመስከር ይችላሉ። ይሄ በራጅ በቃሊቲ ማረሚያ ቤት ክሊኒክ ራሱ የተነሳ ራጅ የሚያሳይ በሽታ በምንም ተአምር እራሱ ላይ ማምጣት ማይችልም። ከፍተኛ ሕክምና የሚያስፈልገውን በሽታ ደርሶበት በጣም በጣም እኔ ሊገባኝ አልችልም። እሱም በጣም በጣም ነው የተጎዳው። ለምን ብሎ እራሱን እንደዚህ ጉዳት ላይ ሊያደግ ይፈልጋል። እሱ እዚህ አገር የመጣው ከአስር ዓመት በፊት ሆስፒታል ሰርቶ አርባ ሺህ ሰው በዓመት የሚያክም ሆስፒታል ነው እንጂ ሰውን ለማቃጠል በፍጹም አያደረገውምም፣ አያስበውምም። በጣም አመሰግናለሁ። በመጨረሻም ፍርድ ቤቱ ማረሚያ ቤት ለቀረቡበት አቤቱታዎች መልስ እንዲሰጥ አቤቱታዎቹ በጽሑፍ እንዲቀርቡ 13ተኛ ተከሳሽ ዶክተር ፍቅሩ ማሩን በሚቀጥለው ቀጠሮ ማረሚያ ቤት እንዲያቀርብ ትእዛዝ ሰጥቶ ለጥር 8 ቀን 2009 ዓ.ም ተለዋጅ ቀጠሮ ቆርጧል። አቃቤ ሕግ ህዳር 13 ቀን 2009 ዓ.ም ባቀረበው ማመልከቻ 38ቱን ተከሳሾች ነሐሴ 28 ቀን 2008 ዓ ም በፌዴራል ማረሚያ ቤት ቅሊንጦ እስር ቤትን በማቃጠልና የ23 እስረኞችን ህይወት በማጥፋት እንዲሁም በሚሊዮኖች ብር የሚገመት ንብረት በማውደም በሽብር ድርጊት ክስ እንደመሠረተባቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ